ሰላም ጤና ይስጥልኝ። ውድና የተከበራችሁ ተመልካቾቻችን እንደምን አላችሁ? ደህና ናችሁ ወይ? እንግዲህ አለም ያው መጀመሪያ ከዛሬ ሁለት ወር በፊት ስልክ ገዝችላት ነበረ። እቺ ስልክ ብዙም ለቀረጻ ምናምን አያምርም፣ የምትቀርጻቸው ቪዲዮዎች እስካሁን ድረስ ብዙም አላማረኝም። ስትሰሪ ቅረጪ ምናምን ብያት ነበር ኤዲት ላደርግላት እና አስራ አራት ሺህ ስምንት መቶ ብር አብረን ሄደን ገዝቼላታለሁ። እንግዲህ ፈጣሪ ከፈቀደ ዩቲዩብ ሰርታ ሲከፍላት ያው ትመልስልኛለች። ይሄ ስልክ ስጦታ አይደለም። እኔ ስጦታ የገዛውላት ይሄ ነው። ነገር ግን ይሄ ግን ግዢ ነው። ይሄ ግዢ ገንዘቡ የምትመልሰው ነው ማለት ነው። እኔ ስጦታ ሲሆን ስጦታ ነው፣ ግዢ ሲሆን ግዢ ነው፣ ብድር ሲሆን ብድር ነው። እና ተመልካቾቼ ይሄንን ይሄ ስልክ 128 ጂቢ ነው። ራሙም 6 ነው። ካሜራውም ቆንጆ ካሜራ ነው አይቼዋለሁኝ። እና 14800 ብር ነው የገዛሁትኝ። እንግዲህ ዩቲዩብ ሰርታ ጎብዛ ጠንክራ እዳዋን እንደምትከፍል ባለሙሉ ተስፋ ነኝ። በእርግጥ ደሞዟም ይከፍልላታል። ነገር ግን እኔ ደሞዟን መንካት አልፈልግም። ያው ብዛ ከሰራች ትከፍለኛለች ብዬ ስላሰብኩ ማለት ነው። እና ይሄ ይመስላል ማለት ነው። ለማንኛውም ስለዚህ የዓለም ዩቲዩብ ቻናል ሰብስክራይብ አድርጓት፣ ተመልካቾቻችን ቆንጆ ቆንጆ ቪዲዮዎች ምግብም እየሰራች ስራም እየሰራች ትቀርጽላችኋለች እዚህም ሱቅ ላይ ሆና ብዙ እቃዎች ሲወጡ ሲገቡ ትቀርጻለች። ሰላም፣ እንዴት ናችሁ? እንዴት ተከበላችሁ ተመልካቾቻችን? ደህና ናችሁ ወይ? እኔ ደህና ነን። ዛሬ ስልክ ገዝቻለሁ። ይችኛዋ ስልክ ለመቅረጽ አትመችም። ያው ይሄ ነገር እንዴት ነው መቅረጽ ለመቅረጽ ስለማትመች ሌላ ቀይሬናል። እስቲ ሲም አለ። መቼም አሁን ቆንጆ ስልክ አለሽ። ይሄኛው ቀፎ ምን ልታደርጊው አሰብሽ? ይህ ስልክ የአንቺ ስጦታ ነው፣ አስቀምጠዋለሁ። ማስታወሻ ነው። አስቀምጠውና ለእህቴ ትምህርት እየተማረች ነው ክፍለ ሀገር እልክላታለሁ ማለት ነው። ገጠር ጎበስ የለም ይሄን ይመስላል ማለት ነው እንግዲህ ተመልካቾቻችን፣ አሁን ቆንጆ ቆንጆ ቪዲዮ ትቀርጻለች። እኔ ነኝ ኤዲትም አደርገው። በጣም ቆንጆ ስልክ ነው። እስኪ እስቲ ነው የመጀመሪያ ፎቶችን ኦ ማይ ጋድ እሺ እንኪ እኔ እናት ይህ ቻርጀሮችሽ ናቸው እንኪ በላም ስብስብ ባርጌ እናይለ አንሺ እሺ እንዳል ለእቃዎች ይህ ምንም አያደርግልሽም ባዶ ነው ይህ ምንም አያደርግም እዚሁ ሰብስቢያቸው ያሉት ያሉት ይሄ የእንትንሽ ነው ይሄ እሱ ክደኞ ይሄ ምንድን ነው ይሄ ኤርፎን ነው እቺ ኦኬ ተጓዳኝ ቻርጀር ነው እቺ የእንትን ነው ይሄም

ዛውን ኡፍ እኔ ተመልካቾቻችን እንግዲህ ይህን ይመስላል ማለት ነው። እንግዲህ አለምዬ በርትታ ጠንከራ እንደምትሰራ እርግጠኛ ነኝ። እግዚአብሔር ያበርታት። ቆንጆ ቆንጆ ኮሜንት ጻፉላት፣ አስተያየትም ስጧል። ያው ልጅነት ነው፣ ምናልባት ላፊ ቃላት ወይም ያልሆነ ነገር ልትቀርጽም ትችላለች። አይ ነው እኔ ሁሉንም ተቆጣጥሬ አልችልም። እኔ ስራ ላይ ነኝ። ነገር ግን እኔ ኤዲት አደርግልሻለሁ አንቺ ቅረጭ ነው ያልኳት። ማንኛውም ስራ ቦታም ይሆን ምንም ነገር ይሆን ስትሰሪ ልክኝ። እኔ ማዳም ቤቶኜ ማዳም አየችኝ አላየችኝ እንደምቀርጸው ሁላ እሷም እንድትቀርጽ በነፃነት እንድትቀርጽ ነው የምፈልገው። ኤዲቱን ግን ለእኔ ትታውልኝ እና ይሄን ይመስላል። እዳ አለባት እዳ አለብሽ። ስለዚህ በርትተሽ መስራት አለብሽ። ለምሰራያሎች ችግር የለውም ጎብዘሽ ጠንክረሽ። ስለዚህ ዳይንት ከፍ ያለሽ ማለት ነው። ይህን 14800 በስንት ጊዜ ከፍለሽ ትጨርሺኛለሽ? ለእኔ በነገራችን ላይ ደመወዟን አካውንቷ ላይ ግን እኔ መንካት አልፈለኩም። ደሞዞን እንድታወጣ አልፈለኩም። የሆነ እንደዚህ ቻ አይነት ታዳጊ ወይም እንደዚህ አይነት በእድሜ ያነስ ያሉ ልጆች ያጠራቀሙት ገንዘብ ጭርስ ሲልባቸው በአንዴ የመደንገት እንትን አለ እና እንደዛ እንዳይሆንባት ፈልጌ ነው። ከራሴ ገዛሁት እንጂ ስልክ መግዣ የሚሆን እንኳን አታጣም አይደል? በነፂ ሰርግም ደግሞ ዘመድ ምናምን መቶ ብር አምሳ ብር ምናምን ሸቃቅላለች። በነገራችን ላይ ወደ አንድ ሺህ ስንት ነው እያጠራቀምሽው? ከአንድ ሺህ በላይ ነው አንድ ሺህ አምስት አንድ ሺህ ስድስት ምናምን መናገር አልፈለግሽም ብዬ ነበረ። እና በነዚህ ሰርግም ሃምሳ መቶ የካርድ የምንም እያሉ ቤተሰቦቿ ገጠር ናቸው ሲባሉ ሲደዊ ምናምን ያሉ እና አላት ለማለት ነው። ሆኖም ሳለ እንግዲህ እናመሰግናለን። በርቺ፣ ጠንክሪ። ጠንክራለው ከፍላለው በስንት ጊዜ ጊዜውን አልቆጥረውም ግን ከፍላለሁ። ዳይ አላስቀርም። ኦልቲ ደሞ አለው። በጣም ትልቅ ደረጃ እንደምትድረስ እንግዲህ ሰው ካላበላሻት ሁናቴ ነው ብላችሁ ጎበዝ ናት። ኤነርጂ አላት፣ ፓወር አላት። ውስጧ ላይ ማለት ነው እምቅ ኤነርጂ አለ። ግን ያው ነው ማንኛውም ነገር እና ይ ይመስላል እና ደስ ብሎሻል? በጣም ደስ ብሎኛል።